አያወጋለ፣ አቤት። ወዲ አለ፣ ምን ነው ድምጽ ተፋሰ? አለ እኮ እዚው ነኝ። አንቺን አንቺን ነው እኔ ነው። አዎ አንቺ። ምን ነው አሳዝኝህ ነው? አላደለም። ወዲ ሰርጋችን ትዝብሎይ ነው ስለሚወድሽ ነበር እኮ እንዳላገባሽ የሚከላከል ተጠሏና፣ ተመልኳ ውጭ አትበጅም ይለኛል ባገኘኝ ቁጥር። እንኳንም ትበጀኛለች አልኩት። ጠላሽንም መልክሽንም ልብሽንም አገኘውት። የኔም እርግማኔን ነቅለጣልክልኝ፣ ለሱም የምትገባውን ሰጠው። ያው ያችን ነገረኛ ያገባ